እንግዲህ ለፍቅር ቻናል ቤተሰብ ያለሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። ነባሮች ደግሞ ሼር፣ ላይክ እያደረጋችሁ ሁሌም እንደምታደርጉት እንድታበረታቱኝ በአክብሮት እጠይቃለሁ። ዛሬ እንግዲህ ወደ እናንተ ይዤላችሁ የመጣሁት መረጃ የበፊቱ የኦርቶዶክስ ሰባኪና መምህር የነበረው ትዝታው ሳሙኤል አሁን ደግሞ እንግዲህ ራሱን ፓስተር ብሎ የሰየመው ፓስተር ወይም ደግሞ አቶ ትዝታው ሳሙኤል ስለተባለው ግለሰብ ደግሞ አንዳንድ መረጃዎች ወጥተዋል። እነዛ ላይ የወጡትን መረጃ ምንድናቸው የሚሉትን አብረን እያየን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ቤተሰቡ ነው ደግሞ አትርሱ። ማለት ነው እንግዲህ አቶ ትዝታው ያው፣ በአሁን ስሙ ነው ልንጠራው የምንችለው። በፊት ዘማሪ ነው፣ መምህር ነው፣ ብዙ ትምህርቶችን ስንሰማ ቆይተናል። አሁን ላይ ደግሞ እንግዲህ ዳሩ ግን ከኛ አልነበሩም፣ ከኛ ወጥተዋል። እና አሁን ባለበት ነው ማውራት የምንችለው። በፊት የነበረው ያው ነበረ ነው ነበረ ደግሞ የሚሰራ ነገር አይደለም። እና ሁላችንም ባለንበት በተዋህዶ ሃይማኖታችን ጸንተን እንድንኖር በመጀመሪያ እግዚአብሔር አምላክ ሁላችን ይርዳን፣ ጅማሬያችንን ሳይሆን ፍጻሜያችንን ያሳምረልን። እንግዲህ አቶ ፓስተር ትዝታው እንደምታውቁት ብዙዎቻችሁ በኦርቶዶክስ ቤተ ክርስቲያን ላይ ብዙ የሚያንቋሽሹ ነገሮችን ሲናገር እንደቆየ ሁላችንም እናስታውሳለን። ከቤቱ ከወጣ ጀምሮ ተወግዞ ከወጣበት ሰዓት ጀምሮ ስለ ቤተ ክርስቲያኒቷ መጥፎ መጥፎ የሆኑ ነገሮችን ሲያወራ የቆየ መሆኑን ሁላችንም እንገነዘባለን፣ ሰምተናልም ማለት ነው። የኦርቶዶክስ ቤተ ክርስቲያን ተዋህዶ ጌታ ኢየሱስ ክርስቶስን አታመልክም፣ ቅዱሳንን ታመልካለች፣ ለጣዖት ዘት ትሰግዳለች እንዲሁም ደግሞ ድፍትርናና ጥንቁልና ነው የሚካሄደው የሚል የተሳሳተ መረጃዎችን ወይም ደግሞ ሃይማኖትን በሚያንቋሽሽ መልኩ ብዙ ነገሮችን ሲናገር እንደቆየ ሰምተናል ማለት ነው። እንግዲህ የኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ይሄንን በተመለከተ አቶ ትዝታው ሳሙኤል ከወደ ቅድስት ሀገራችን ወደ ኢትዮጵያ ገብቷል። መግባቱን አስመልክቶ ከዚህ በፊት ቤተክርስቲያንን ሲተችና ሲያንጓሽሽ አባቶችን ሲያዋርድ የቆየውን ሰው ለህግ አቅርባለች፣ ወይም ደግሞ መረጃዎችን ለፖሊስ አመልክታለች ማለት ነው። የተለያዩ መረጃዎች ወደ ሰባት የሚጠቀሱ የክስ ወይም ደግሞ ወንጀሎች ተቆጥረውበታል ማለት ነው። በዚህ ወንጀል መሰረት አቶ ትዝታው ሳሙኤል እንደተከሰሰ የተለያዩ መረጃዎች ወጥተዋል ማለት ነው። እንግዲህ ፍርዱን እንግዲህ ለዳኞቹ ነው እኛ ልንተው የምንችለው። ለሚበድሉ የሰው ሃይማኖትን ለሚያንቋሽሹ የራሳቸው ፍርድ ቢሰጣቸው ደስ ይለናል። የራሳችንን እኛም ሃይማኖታችን አክብረን እንኖራለን፣ የሌላውንም ደግሞ አክብረን ነው የምንኖረው። ና ከቤት ወጥተው ከወጡበት ቤት የበሉበትን ቤት መልሰው የሚያንቋሹ የእጃቸውን ስራ እንደሚያገኙም ተስፋ እናደርጋለን። ያው በጣም ደስ ይላል። ውጭ ሀገር ላይ ሆነን ብዙውን ጊዜ ስለ ሀገር እና ስለ ቤተ ክርስቲያን አፋችንን መክፈት ወደ ሀገራችን ስንገባ ደግሞ ዋጋ ሊያስከፍለን ይችላል ማለት ነው። በስራችን መጥፎ ነገር ሰርተን ከቤተ ክርስቲያን ስንወገዝ እና ስንባረር ከወጣን ስለዛ ስለወጣንበት ያልሆነ መረጃ የተሳሳተ መረጃ ህዝቡን እንደ ማወዛገብ ህዝቡን ግራ ማጋባት ተፈላጊ ወይም ደግሞ ተገቢ አይደለም። እሱም ይሄንን ሲያደረግ ነው የነበረው ና እንግዲህ አሁን ደግሞ ክሶች ተመስርተውበታል ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የህግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ ተመስርቷል ወይም ደግሞ ክስ መስርታለች። ይሄውም የሆነው ሰኔ 10 ቀን 2017 ዓመተ ምህረት የቤተ ክርስቲያናችን ህግ አገልግሎት መርማሪ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራው እንዲተላለፍበት ጠይቋል። በወንጀል ተጠርጣሪው ወይም ደግሞ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ኗሪነቱን በውጭ ሀገር በማድረግ የቤተክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምእመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁካታን ብጥብጥን እንዲነሳ በማሰብ በተለያየ የመረጃ መስጫ መንገዶች እና ከ አምስት ሺህ በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በመያዝም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብፁዓን አባቶቻችን በየገዳማት ውስጥ የሚገኙ መነኮሳትን፣ አገልጋዮችን ግብረ ሰዶሚያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የመተትና የጠንቆላ ቤትናት በማለት ሲወቅስና ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰብ በተጨማሪም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ የምትገለግልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍትን ድውያን መጽሐፍትን ናቸው በመጥፋት አለባቸው ማለቱንም ገልጿል። እንግዲህ የሁለተኛ ክስ ነው። በዚህ ምክንያት በስዕላን ቅዱሳት ላይ የቀረበበት ነው። ሌላኛው በገዳማት አባቶች ላይ እንግዲህ ያው በጣም ከባድ ነገር ነው። ቃሉ ራሱ በጣም የሚዘገንን ነገር ነው። እንግዲህ ሶስተኛው ደግሞ እንግዲህ እሱ ሲለው የነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶቻችን ጣወታት ወይም ደግሞ ጣወት አምላኪ ናቸው በማለት ግለሰብ የፈጸመውን የወንጀል አድራጎት በመጥቀስ ክስ ተመስቶበታል። መመሪያው በአጠቃላይ ሰባት ነጥቦች ያካተቱ የወንጀል ዝርዝሮች በመግለጽም ጉዳይ ለሚከተለው አካል ቅርብ ግለሰብ በህግ ተጠያቂነት እንዲያደርገው በቀረበው አቤቱታ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የህግ አገልግሎት መምሪያ ይላል። እንግዲህ በጣም ያው ደስ የሚል ነገር ነው። እስካሁን እንግዲህ ብዙ ነገሮችን ብሎ አሁን ሀገሩ ላይ ሲገባ ደግሞ የራሱን መልስ ይሰጣል። በመጀመሪያ ወንጌል አማኝ ነኝ ካለ ወንጌል የሚያምን ሰው ወንጌልን እየሰበከ የጠፉትን ወደ ህይወት መንገድ፣ ወደ እውነተኛ መንገድ ይመልሳል እንጂ ሌላውን እየሰደበ እያንቋሸሸ አይደለም። ወንጌል የትትና መንገድ ናት። ያው ራሳችን እነሱ ራሳቸውን ወንጌላውያን ነን ብለው ብለው ስለሚ አውሩ ነው ማለት ነው። ወንጌላውያን መሆን ደግሞ በተግባር እንጂ በወሬ የሚካሄድ ብቻ አይደለም። ተግባር ትፈልጋለች፣ ትትናን ትፈልጋለች። ዞሮ ዞሮ መልሱን እንግዲህ አብረን ደግሞ ወደፊት የምናይ ይሆናል። ይሄ ክሶች ቀርበውበታል። ለክሶቹ ደግሞ እሱ የሚሰጠው መልስ ወደፊት የምንጠብቅ ይሆናል ማለት ነው። ምን አይነት መልስ እንደሚመልስ እንጠብቃለን። እንግዲህ በተጨማሪ ደግሞ እዚህ ጋር ምስሉ ላይ እንደምታዩት እቺ እህታችን ቤላ ትባላለች። እንግዲህ በቲክቶክ ላይ ነው አብዛኞቻችን የምናውቃት የቀደመ ስራዋን ትታ ወደ ትክክለኛ ወደ ሃይማኖታዊነት የመጣች እህት ነበረች። አሁን ግን በማህበረሰቡ ተጽዕኖነት ወይም ደግሞ ማህበረሰቡ ተጽዕኖ እሷ ላይ በመፍጠር ወደ ቀደመው ተግባሯ እንደተመለሰች ተመለሰች እየተነገረ ይገኛል ማለት ነው። ህዝብን ለማዳንም ህዝብ ነው፣ ህዝብን ለመጉዳትም ደግሞ ህዝብ ነው እና አንዳንዴ የራሳችንን በደልና ኃጢያት ነውር ደብቀን ሌሎች ላይ እንፈርዳለን። እኛ በምንፈርደው ደግሞ እንደዚህ ከሌላ ነገር ውስጥ ወጥተው ወደ ትክክለኛ እምነት የሚቀርቡትን እህት ወንድሞች ተመልሰው ወደዛው እንዲሄዱ ወደ ወጡበት ወደ ጭቃ እንዲመለሱ ባናረግ ለሰዎች መሰናከያ ባንሆን መልካም ነው ብዬ አሳስባለሁ። ሄለን ከዚህ በፊት የነበረውን ህይወቷን ትታ የተሻለ ነገን እንድት የተሻለ ነገር እንድታገነዘብ ብዙ ደክመን ነበረ። በብዙ ጸሎትና ድጋፍ ወደፊት እንድትራመድ እጅ ለእጅ ተያይዘን ነበረ። ግን ዛሬ ወደ በፊቱ ተመልሻለሁ በማደርገው ነገር ይቅር በሉኝ እያለች ነው። ይህንን ይህንን ስትል ልባችን እጅግ ተሰብሯል። ደግሞም ደግሞ የቀደመ ተግባሯን የነበረችበትን አስነዋሪ ተግባሯን ጀምረዋለች ማለት ነው። ስለማረገው ግን ይቅርታ ብላለች። እንግዲህ አሁን እመች እህት ቀርባ በፊት የመለሷት ወንድሞቻችን አሉና እነፈለገ አስናቲዮስ አሁንም እንግዲህ የዚችን ልጅ ቀርበው ሀሳቧን ቢረዷት መልካም ነው ብዬ አስባለሁ። ይሄም ደግሞ የሆነበት ምክንያቱም ብዙ ነቃፊዎች፣ ተቺዎች እና በመንገድ ላይ ተጠቋቋሚዎች በስተውባት የሰዎች ወሬና ትችት አስተሳሰቧን ለውጠዋታል። እንደዛ ደክመን እንደዛ ለፍተን በማህበረሰቡ ትችት የተነሳ ልጅቷ ሀሳቧ ቀይራ ወደ ኋላ እንድታይ ማድረግ ያማልባካችሁ። በሄለን ሕይወት ውስጥ አዎንታዊ አስተዋጽኦ በማድረግ ካልቻልን ቢያንስ አንጉዳት። የሰዎች ወሬ ምን ያህል ሕይወትን እንደሚያጠፋ ይሄው ምሳሌ ሆናለች። ግን ክብር ክብር የምትለውን ለፈጣሪ ክብር ብታደርገውም ገና ነው፣ አልረፈደም እንላለን። ተብሎ እንግዲህ ስለ ሄለን መረጃ ተቆስቷል ማለት ነው። አንዳንዴ ለሰዎች መሰናክል ከመሆን ፈጣሪ ይጠብቀን። የተመለሱትን ሰዎች ከሌላ ከየትም ይሁን እኮ ሁሉም ሰው ኃጢአት ይሠራል አይደል? የእኛም ተሸፍኖ ተከድኖ ነው። ሀጢያት የሌለበት ሰው በዚህ ምድር ላይ አንዳች እንኳን የለም። ሁላችን በድለናል፣ ሁላችን ሀጢያትን ሰርተናልና እንደዚህ ከሀጢያት መንገድ ተመልሰው ወደ ሕይወት ወደ የዘላለም ሕይወት ወደሆነ ወደ ኢየሱስ ክርስቶስ ሲመጡ የማህበረሰቡ ትናንትና ያለፈውን ሀጢያታችንን እያነሳ የሚወቅሰን ከሆነ ያው ከባድ ነው የሚሆነው። በሰው የተነሳ እንደዚህ ወደ ነበረችበት ህይወት መመለሷ በጣም ከባድ ነው እና ፕሊስ ስንጠቀቅ ሰዎች ከሌላ ከየትም መንጡ ሲመጡ በፍቅር ልንቀበላቸው ይገባል። ፍቅር ሰጥተ መቀበል ካልቻለን ምንድን ነው? ዝም ይባላል። አንዳንዴ ማለት ነው፣ ዝምታ ጥሩ ነገር ነው፣ የሰው ህይወትን ከመበጥበጥ፣ ሰዎችን ወደ አልባሌ ቦታ ከመወስድ ከመውሰድ ዝምታ ትልቅ መልስ ነው። ለብዙ ነገር ይጠቅማል ማለት ነው። ምክንያቱም የሰው ልጅ ከቻለ የጠፉትን መክሮ ዘክሮ መመለስ አለበት። ያንን ማድረግ ካልቻለ ግን እነዛ ሰዎች ወደ መጡበት ህይወት እንዲመለሱ በመንቀፍና በማቋሸሽ ትናንትና አልፈው የመጡትን ኃጢአታቸውን እንዲያስቡ በማድረግ ተመልሰው ወደዛው እንዲገቡ ማድረግ ይሄ ከሴጣናዊነት ስራ አይተናነስም። እግዚአብሔር ይማረን። በእውነቱ በጣም ከባድ ነው። እኛስ፣ እኛም እኮ ውስጣችን ተገልጦ ቢታይ በቸርነቱ የቆምነን እንጂ እኮ ንጹህ ሆነን አይደለም የቆም ነው። ግን ቸርነቱ ኃጢአታችንን ሸፍኖ ከዛሬ ነገ ይመለሳሉ፣ ንስሐ ይገባሉ ብሎ ጠብቆን ነው። የሁላችን ኃጢአት ቢከፈት እኔ እንጃ የምር ማንም ማንም ፊት ቆሞ መሄድ አይችልም። ነገር ግን እግዚአብሔር ቸር ነው። ኃጢአታችንን እንደዚህ እንደሰው በአደባባይ አይወጣብንም። ብዙ ኃጢአቶችን ሰርተን ከኃጢአት ይጠብቀ፣ እስከምንመለስ ይጠብቀናል። በቸርነቱ ለጻድቃኖች ፀሐይ እንደሚያወጣ ለእኛም ፀሐይን ያወጣልናል። በቃ ሁሉም የሚያስፈልገንን ነገር ፈጣሪ ያደርግልናል። እየበደልንም እኮ ማለት ነው። እና ለሁሉም እኩል ነው፣ ሁሉንም እኩል ነው የሚያየው ፈጣሪ። እኛ ሰዎች ደግሞ ሰዎችን ለመስበር ወደ አልባሌ ቦታ ሰዎች እንዲሄዱ የምናደርገው ነገር ዋጋ ያስከፍለናል፣ ለእኛ ለህይወታችንም አይበጀንም። እኔ ደጋግሜ የምለው ሰዎች መምከርና ለጥሩ ነገር ማድረስ ካልቻልን፣ ሰዎች እንዲሰበሩ ለሰዎች ምክንያት መሆን የለብንም። ሰዎች በእኛ እንዲጎዱ በኛ ወዳልሆነ ቦታ እንዲሄዱ እኛ ምክንያት መሆን የለብንም። የተሻለው ነገር ምክንያት መሆን ያለብን ሰዎች ወደ መልካም ነገር እንዲመጡ ከቻልን፣ ያንን ማድረግ ነው። ካልቻልን ደግሞ በቃ አልቻልንም፣ ዝም ብለን ማለፍ ነው ማለት ነው። በዝምታ መተባበር ጥሩ ነገር ነው ነው ልጅቷ እንግዲህ በጣም ተሳዝናለች። እግዚአብሔር ይመልሳት። አሁንም ጸንታ መቆም አቃታት ከመጣችበት ወደዚህ ጸንታ እንዳትቆም ደግሞ የብዙ ሰው ነቀፋ የማህበረሰቡ በቃ በጣም ከባድ እኮ ነው። ግን እኛ በጣም ነው የምንከብደው። ሁሉን ተነስተን እንወግዳለን። የራሳችን ሀጢያት ተከንወለሳለ ና አስቸጋሪ ነው። ከተለያየ ቦታ ላይ እንደዚህ ወደ ወደ መንፈሳዊ ህይወት የምትመጡ ወንድሞቻችን ግን የሰው አሉባልታን ባሰሙ ጥሩ ነው። ሰው ብዙ ነገር ይላል። አለም በጣም ብዙ ነገር ታወራለች። ያልሆነውን ሆነ ትላለች። እና ፈልገን የመጣነው ክርስቶስን እስከሆነ ድረስ የአባቶቻችንን ቃል እየሰማን ጸንተን መቆየት ነው እንጂ ሚዲያ ላይ ወጥቶ የሚናገረውን ሰው ሁላ የምንሰማ ከሆነ በጣም ከባድ ነው።